ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እስኪ እርሜስክን እናንተ ልጁ ልጅቷ ምን አድርጎ ነው? በጌታ በኢየሱስ ክርስቶስ እንድንተናከትኩኝ ልጁ ልጅቷ ምን አድርጎ ነው? ምን ሙስሊም ቆይ፣ እኔ እዚህ ጋር አንድ ጥያቄ አለ። ሙስሊም መጠጥ ይጠጣል እንዴ? ሙስሊም መጠጥ ይጠጣል? ሙስሊም መጠጥ ይጠጣል? በጌታ ስትንገሩ፣ እቺ ብቻ ንገሩ። የሆነ ፊልም ላይም አይቼዋለሁ። ሙስሊም መጠጥ አይጠጣማ መጠጥ ውስጥ የሆነ ንክክም የለም መጠጥ እንደማይጠጣ ሙስሊም ግን ከቶፕ ጋር ውለ ሰው አይቻለሁ ሙስሊም መጠጥ አይጠጣም እም ደግሞ መጠጥ ውስጥ የሆነ ነገር ንክ ነገር አይነኩም አይደረገም ምን አድርጎን ልጅቷን ክርስቶስን በጣም ተናጋትኩኝ እናተ ትሙት በጣም ተናጋትኩኝ ግን እንጃ በኢየሱስ ክርስቶስ ቆየ ፋርስቲ ምንም ታረግ ያለች አረግ ያለሁ። ለምን ደሞ አላረግ? ሕይወትሽን ትሰጫዋለሽ? ትሰጠዋለሁ። ለፏድ ለምን አልሰጠውም? እሱ እኮ ነው እንድስቅ ያደረገ ማንም ሰው አይደለም እሱ ደስታሽ ነው። አረ ምንድን ነው ያጠጣኸኝ? ቁጭ ብለሽ ምን አድርጎ ነው በስነ ስርዓት ቁጭ ብለሽ አድርገሽ ምን ሆንሽ? በኢየሱስ ክርስቶስ ስም ሰላም ሰላም ሰላም፣ ፍቅር። ውድ ለልጅ ቶፊቅ ቤተሰቦች ወይም የኛ ቤተሰቦች ሁልጊዜ እንደምንላቸው፣ ያው ባላችሁበት ቦታ ሰላም፣ ፍቅር፣ ደስታ ፈገግ በሉልኝ ይላለሁ። የእናንተው ልጅ ጦፊ ተመልሻ አለሁ። ዛሬ ለእናንተ ስጦታ አለኝ። እቺ ጽጌር ሄዳ ትታያችኋለች። ለእያንዳንዳችሁ ነው የምሰጣችሁ፣ አትቀበሉኝ። ለማንኛውም ዛሬ ተመልሻ ያለሁ ሰሞኑን አንዳንድት ወንድሞች የምሰጡት ኮሜንት ልክ አይደለም ብዬ ነው የማስበው። አላስፈላጊ ኮሜንቶች ነው ያለው። ይሁን ለበጎ ነው። ዛሬ ብዙዎቻችሁ ፎአድን ስደግፉ እያየሁ ነበርና ፎአድ ደስታዋን ይመልስላታል። ፎአድ እንደዚህ እኔ አስከፍቻት ነው። አንተ በእሱ ሌላ ሴት ያመጣ አይደለም። እኔ ጎድቻት ነው። ሰው ይሁን በሶረንት ሌላ ሰው ያመጣካል ጋር እየተገኘ አይደለ እንደሁሌ እንጂ የእሱ ደጋፊዎች ልትኖሩ ትችላላችሁ፣ ወይም እኔ ለማናደር ብላችሁ ሊሆን ይችላል። እስኪ ዛሬ ምን እንደምኮኖ ያቸዋለሁ። እሷ የኔ እና የኔ ብቻ መሆኑ እዚህ አንድ ብቻ አይደለም፣ ሺ፣ ሃያ፣ ሰላሳ፣ አርባ ማዕዛቸው ደስ የሚል ጽጌረዳ አበቦች አሉ። እነዚህ አበቦች ደግሞ ለአበባይ ነው ማለት ነው። ይህ አንድ ወጠጤ ፈነጭ ያልፈነጭ ገና በትክክል እንኳ በልቶ ያልጠገበ ኔጋ መጥቶ እዚህ በዘራፍ ወይም ሊሸልል ወይም ሊፎክር አይገባም በለው እንዲጠወልጉ ነው የሚባለው። ስለዚህ እኔ ያላየሁትም ነበር። በእርግጥ እዛ ቦታ ጠርተኝ ስሄድ እኔ ብቻዋን ነበር የመሰለችኝ። አይታችሁት እንዴት ዘል ያዙ የኔ ብቻ ናት። እንቅፋት ቢሆንብኝ ምንም ቢሆንብኝ፣ ሲጀመር እንቅፋት የሆንከው አንተ ነህ። እሺ፣ በእኔ መተ እንቅፋት እየሆንከው ያለው አንተ ነህ። ከምን ጀምሮ እንደመጣ ሁሉ አላውቅልም። እኔ ሲጀመር እሱ ያለ ቢሆን እዛ ቦታ እኔ በክብር ጠርታይ በክብር እንድናወራ መስሎኝ ነው እንጂ ይህል ተዋርደኝ ወይም እዚህ ተቃቅፈው እሽኮለሌ ሲሉ እኔን ለማሳየት መሆኑን በውቃለ ልሄድም ነበር እኔ መሰለኝ። በቃ በሰዓቱ ነገር ተከስቶ ከሆነ ያን አስተካክላ ይቅር ተባብለን አንድ ላይ የምንሆን ከንግስታችን ውጭ ማንም እንዲገባበት አይፈቀድም። ሮዝ አበባ ነው ይረዳል። ሽታው እንዴት አባቱ ነው ደስ የሚለው! ደስ ይላል በጣም ንጣ ይገልጸው ፈገግታ ነው። ያንቺ ጥላ ለከፋ ወንጀት ከለላ ባለሽበት ሳቅ ይደምቃል። ያንቺን ሐዘን ግን ማን ያውቃል? ልብሽም! እንደምትመለከቱት እዚህ ጋር ሁሉ ነገር ፏፈሽ ብሏል። ወዳችሁት? አለ አይደል? አልወደዳችሁትም? ትወዱታላችሁ በጣም ይህ ደግሞ ለእሷ ነው። እናንተ ከወደዳችሁት እሷ ማትወድበት ምንመይርስ ነግርሻለሁ ግን ሶፊ ስልሽ አንቺ ና እኔን አሁን እንደቁም ነገር ካወራ በቃ ያሉብንን ችግሮች ፈተን ተግባብተን አንድ ላይ ብንቀጥል ደስ ይለኛል። ትላንት ወዲያም የመጣሁት ቤትሽ እንደዛ ነበር ግን አንቺ የዛን መልት ጠርተሽ አዋረርሽኝ በሱ ፊት። ያ እውነት የኔ ውርደት፣ እኔ ተዋርዶ ማየት እሱ እንደዛ ሲሆንብኝ ማየት ያስደስትሻል? አንችን ሶፍ አውረኝ እንጂ ራሴን እያመመኝ ነው።

የምትጠሩት ቦታ ዝም ብላቸው እንደምትሄዱት ከኔ እሱ በለጠብሻ። እዚህ ቤት እሱ መምጣት እዚህ ቤት አንቺ መምጣት እሱን ያስከፋዋል። አ ወይኔ መድኃኒዓለም እንዲከፋብሽ እንዲከፋብሻ አትፈልጊም።

ሳቅሽን የመለሰው ፈዋር ነው። ስሙን ስጠሪው ለራሱ ደስ ይልሻል። እሱ ደስታሽ ነው አይደል?

ጎበዝ ልጅ፣ ጎበዝ ልጅ፣ በስሜም ታውቀኛለህ። ድምጼ እንደዚህ ድምጼን ተነክሰዋል። ሶፊቹ ተኝታለች። ሶፊ የሕፃን ጨዋታ እኮ የጀመርከው አንተ ነው። ሶፊ የት ናት? ማየት ፈልገ ነው። መተማየት ፈልጋታለህ ሶፊ የት እንዳለች አልጋ ላይ ከርሰስ ብላ ተኝታለች። ና ና መተይ ሶፊን በደም ታውቀታል። አልጋይን ናፍቋት ነበር። ና ቤት ነኝ። ና ና መተው ያት ድሮም ነግሬሃለሁ፣ ና ቤት ነው ተኝታለች። አትረብሻት፣ ትሰማኛለህ? አትረብሻት። በቃ ሰላም ና ቤት ነው። ወንድምህ የስራ ፈትነ እ ተኝታለች፣ አልኩህ ደግሞ አተኝታለች። ድክምክም ብላልብኝ አለች። ና ከቻልክ መተሸዋሯ ሶስት ደሁ ውሰድልኝ አረ በጣም ነውረኛ ንግዜምር አረ ከመሬት አንሳ። በጌታ በኢየሱስ ደወለ ተኝታለች። ተኝታለች፣ ካላመንክ መተህይ በቃ። ከዛ ውጭ አልደውልብኝ። ቤት ስትደርስ ደውል። ኮተታ የምር ክፉ ሰው